እኔ ዛሬ ሶስት ልጆች አሉኝ። ገለቴ ግን የሁሉ አመት ሮጣ አንድ ልጅ እንኳን የላትም። ከንብረት በላይ እድሜን፣ ጊዜን፣ ማንነትን ልጅን ማጣት እጅግ ያማል። አትሌት ገለቴ ቡርቃ ላይ የደረሰው እንዲህ ነው ተብሎ የሚነገር ብቻ አይደለም። አትሌቷ እያሳለፈች ያለችው መከራ እጅግ ሰቅጣጭና ተነግሮ የሚያበቃም አይደለም። አትሌት መሰረት ደፋር በቅርበት የምታውቀውን እውነት በፌዴሬሽኑ መካከል እምባ እየተናነቃት ተናግራለች። እንዲህ ያለው ጉድ እጅግ ያስደነግጣል። ነገር ግን አትሌቷ ወጥታ በእንባ ከተናገረችውና የበርካቶችን ልብ ካስደነገጠው ጉዳይ በላይ ሌላ እጅግ ዘግናኝ የሆነ ድርጊትም አለ። ነገሩ ተድበስብሶ እንዲቀር የሚጣደፉ አካላትም ጥቂት አይባሉም። ደፋር የሆነው ባለቤቷም የሚያደርገው ነገር ጉድ የሚያሰኝ ነው። የአትሌቷ ባል ተብዬው ሌላ ሚስት አግብቶ ልጅም እንደወለደ ይታወቃል። በእውቅናዋ ተጠቅማ ልታስገድለኝ ነው ብሎ በየፖሊስ ጣቢያው እያስመዘገበ ዝም ሊያስብል እየሞከረ ነው የሚሉ መረጃዎችም ቀስ በቀስ አንድ በአንድ ከተለያዩ የውስጥ ምንጮች እየተሰሙ ይገኛሉ። የአትሌት ገለቴ የቡርቃ ጉዳይ አሁን ላይ የመላው ኢትዮጵያዊ ሕዝብ ጉዳይ ሆኗል። የአትሌቷ ፍትህን መነጠቅ ለበርካቶች ጩኸትና ድምፅ ማሰማትም ምክንያት ሆኗል። ከአትሌቷ መዘረፍ ጀርባ በርካታ ጉዶች አሉ። አትሌቷ በዚህ ምክንያት በህይወቷ ውስጥ እያለፉ ያሉ ነገሮች ሁሉ እጅግ ከባድና ለመስማት እንኳን የሚሰቀጥጡና ጆሮን ጭው የሚያደርጉ ናቸው። አትሌቷ እያሳለፈች ያለችው መከራ እግዚኦም ያሰኝ ነው። ባለቤቷ ይህንን ነገር በህይወት እያለች ነው ያደረገባት። እንዲያለው ውርደት እጅግ ያማል። ሚዲያ ላይ ወጥታ ሀገሯን ወክላ የምትወዳደር ተወዳድራም የምታሸንፍ በርካታ ጊዜያትም ድልን የተቀናጀች አትሌት ጎዳና ለውጣ ነው እያለች መማጸኗ እጅግ ያስደነግጣል። ለሃይማኖቴ ለእምነቴ ስትል ከባለቤቷ ጋር አልፋታም ያለችው አትሌትም ነገሩ እንዳሰበችው አልሆነላትም። ትዳር የለም፣ ልጅ የለም ገንዘብ የለም፣ ንብረት የለም። ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች፣ በዚህ ቻናል ላይ ወቅታዊ ጉዳዮችን በየእለቱ የምናስደምጣችሁናል። ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ እንድታደርጉ እየጠየቅን ወደ መረጃው እናመራለን። አትሌት ገለቴ ቡርቃ ወደ ሚዲያ በመውጣት ችግሯን ተናገረች እንጂ ይህ የበርካታ አትሌቶች ችግር ነው። አትሌት ገለቴ የደረሰባት በደል ግማሹን እንኳን አላወራችም ስትል የቅርቧ የሆነችው አትሌት መሰረት ደፋር እንባ እየተናነቃት በሚዲያዎች ፊት ተናገረች። አትሌት ገለቴ ቡርቃ ወደ ሚዲያ በመውጣት ችግሯን ተናገረች እንጂ በጣም ብዙ አትሌቶች በተመሳሳይ ችግር ውስጥ ይገኛሉ፣ ወደፊትም እንዳይኖሩ መስራት ይጠበቅብናል ሲል ኢትዮጵያ አትሌቲክስ ፌዴሬሽን ፕሬዚደንት ኮማንደር አትሌት ስለሺ ስህን ተናግሯል። አትሌት ገለቴ ቡርቃ በርካታ ዓለም አቀፍ ውድድሮችን ተሳትፋ በማሸነፊያ የሀገራቻቸውን ንብረቶች በባለቤቷ እንደተዘረፈች መግለጿን ተከትሎ የኢትዮጵያ አትሌቲክስ ፌዴሬሽን በዛሬው ዕለት መግለጫ ሰጥቷል። መግለጫውም የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዚደንት ኮማንደር አትሌት ስለሺ ስህን፣ የፌዴሬሽኑ ምክር ቤት ፕሬዚደንት አትሌት መሰረት ደፋር፣ የፌዴሬሽኑ የስራ አስፈጻሚ ኮሚቴ አባልና የኮሙኒኬሽን ንዑስ ኮሚቴ ሰብሳቢ አቶ ቢኒያም ምሩጽ፣ የፌዴሬሽኑ የስራ አስፈጻሚ ኮሚቴ አባልና የአትሌቶቹ ማህበር ፕሬዚደንት ሌትናል ኮሎኔል አትሌት የማነጸጋይ፣ የፌዴሬሽኑ የስራ አስፈጻሚ ኮሚቴ አባልና የአትሌቶቹ ማህበር ምክትል ፕሬዚደንት አትሌት በላይነሽ ዋቅጅራ እናም የፌዴሬሽኑ ከፍተኛ የሕክምና ባለሙያ ዶክተር አያሌው ጥላውን በጋራ ሰጥተውታል። የኢትዮጵያ አትሌቶች ጥሩ ኑሮ የሚኖሩና የተሳካት ዳር ያላቸው እንዳሉ ሁሉ መጥፎ ሁኔታ ውስጥም የሚገኙና መጥፎ ኑሮ የሚመሩ በበርካታ ችግሮች ውስጥም የሚገኙ አሉ ያለው ኮማንደር አትሌት ሰሺስን ፌዴሬሽኑ ከአትሌት ገለቴም ሆነ ሚዲያ ካላወቃቸው ሌሎች ገለቴዎች ጎን ለመቆም ዝግጁ መሆኑን ነው የሚናገረው። እንደ ፌዴሬሽኑ ከገለቴ ጎን መቆማችን ለኢትዮጵያ ሕዝብ ለማሳወቅ እንወዳለን ያለም ሲሆን የተበደሉትን ለማስካስና ወደፊትም እንዲህ አይነት ነገሮች እንዳይከሰቱ ለማድረግ እየተሰራ መሆኑን ጠቁሟል። በዚህም መሰረት ፌዴሬሽኑ ላለፉት ሶስት ወራትም ይህንን ለመከላከል የሚያስችሉ ስራዎችን ሲሰራ መቆየቱን በማንሳትም አሁን ላይ ከባህልና ስፖርት ሚኒስቴር ጋር በመሆን አትሌቶችን ካደጋ የሚከላከል ኢንስቲትዩት መቋቋሙን አስታውቋል። ነገር ግን አትሌት ገለቴ ቡርቃ ህይወቷ ውስጥ እያሳለፈች ያለችው እንዲሁም የሚያሳለፈቻቸው ነገሮች እንዲሁ በቃል ብቻ የሚነገሩ አይደሉም። ነገሩ እጅግ የከፋ ነው። አትሌቷ ካወራቸውም በቅርቡ ያሉ ሰዎችም ከሚያውቁት እጅግ ብዙ እጥፍ የከፋ ነው። ታዲያ በመግለጫው ላይ ማህበሩ አክሎም የዓለም አቀፍ አትሌቲክስ አትሌቶችን ጥበቃ የሚደነግጉ ህጎችን ከ2023 ጀምሮ ተግባራዊ እንዲሆኑ ውሳኔ ማሳለፉን በማስታወስም የአትሌቶቹን ለንተናዊ ጥበቃ ፖሊሲ በኢትዮጵያ እንዲተገበር እየተሰራ ስለመሆኑም አብራርቷል። የፌዴሬሽኑ ምክትል ፕሬዚደንት አትሌት መሰረት ደፋር በበኩሏ በሀገራችን ድምፃቸው ያልተሰማ ግን በደል እየደረሰባቸው ክደትና ጥቃት የተፈጸመባቸው ብዙ ገለቴዎች አሉ ብላለች። ገለቴ የደረሰባት በደል ግማሽን እንኳን አላወራችም ያለች ሲሆን፣ ገለቴ ከእኛ ባልተናነሰ ሀገሯን ማስጠራቷን ማንም ሊደብቀው አይችልም ስትል ተናግራለችም። የገለቴን ታሪክ በቅርበት ስለማውቀው ግማሹን እንኳን ስለ በደሏ አውርታለች ብዬ አላስብም። እኔን የሚያመኝ የገለቴ ንብረት ማጣት አይደለም፣ ግን ሁሌም የማዝ ነው። ገለቴ አንድ ልጅ እንኳን የላትም። ለመውለድ እንደምትፈልግ አውቃለሁ። ነገር ግን ከ2010 ዓ ም ጀምሮ የገጠማት ችግር ለመፍታት በፍርድ ቤት ስትመላለስ ነው ያሳለፈችው ስትልም የጉዳዩን አስከፊነትም ገልጻለች። ገለቴ አሁን ላይ የሞለጇ ጊዜ አልፏል። ስትልም መሰረት ደፋር እምባ እየተናነቃት ተናገረችም። ምክትል ፕሬዚደንቷ ተበዳዋን በቅርበት እንደሚያውቋት እናም እናቷ ለምና ጭምር እንዳደረሰቻት በመግለጽም የተፈጠረው ነገር ልብ ሰባሪ ነው፣ ለተበዳዩ ፍትህ እንጠይቃለን ብለዋል። ስለሆነም መንግስትም ለጉዳዩ ትኩረት እንዲሰጠው ያሳሰበችው አትሌት መሰረት ደፋር ህግ ለዘች ያገር ባለውለታ ትክክለኛውን ፍትህ እንዲሰጣት እጠይቃለሁ ብላለች። የፌዴሬሽኑ ከፍተኛ የህክምና ባለሙያ የሆኑት ዶክተር አያሌው ጥላሁን በበኩላቸው በጉዳዩ ማዘናቸውን ገልጸው ሴፍ ጋርዲንግ ስለተባለውና ለአትሌቲክሱ ዘርፍ ሰዎችም ሁለንተና የጠበቃ ስለሚሰጠው አዲስ አሰራርም ማብራሪያ ሰጥተዋል። ዶክተር አያሌው ስለ ሴፍ ጋርዲንግ ሲያብራሩም የአትሌቶችን ደህንነትና ሀብትም ከመጠበቅ ባሻገር የአትሌቶችን ሽያጭ መከላከልን ጨምሮ በዙሪያቸው ያለውን ምቾት የማይሰጡ ነገሮችን በማስወገድ ምቹ ከባቢን ይፈጥራልን ብለዋል። የገለቴ ቡርቃ ጥቃትም ከብዙ በትንሹ የቀረበ ነው ያለው ፌዴሬሽኑ መንግስት ደቡብ አፍሪካና ኬንያ የተገበሩትን የአትሌቶች ጥበቃ መከላከያ መመሪያም ገቢራዊ እንዲያደርግም ጠይቋል። በአትሌት ገለቴ ቡርቃ ጉዳይ በአስቸኳይ ፍትህ እንዲሰጥም አሳስቧል። በመግለጫው አትሌቶችን ተወዳዳሪና ተሸላሚ ከማድረግ ባሻገር ሙሉ ጥበቃ ሊደረግላቸው እንደሚገባ የተመላከተ ሲሆን ይህም የፌዴሬሽኑ ብቻ ሳይሆን የመላው ማህበረሰብ ትብብርና ኃላፊነት ጭምር የሚፈልግ ነው ብሏል። የዓለም አትሌቲክስ ዘገባ እንደሚያመላክተውም አትሌት ገለቴ ቡርቃ ገና በልጅነት ነው ነበር ባለቤቷን ያገባቸው የጋብቻ ገለ ገለቴ ጋት ሰርታ የምታመጣውን ገንዘብ ሙሉ ለሙሉ ባሏ እጅ እንዲገባም አስችሎታል። የታክሲ ሾፌር የነበረው የሰው ገለቴ ላይ ሌላ ሴት እንድደረባት መረጃዎች እየወጡ ይገኛሉ። ሆኖም ገለቴ ባፈራችው ሀብትና ንብረት አሁን ላይ ሌላ ሴት አግብቶ በሰላም እየኖረ ይገኛል የሚሉ መረጃዎችን በስፋት እየተንሰራፉ ነው። ግና ልጅ ያለች ገንዘቧንና ህይወቷን የሰጠችው ባሏ አሁን ላይ እሱ በእሷ ገንዘብና ንብረት በሰላም እየኖረ ገለቴ ግን በሰቀቀን እንድትኖር አድርጓታል። ከዚህ ጀርባ በፍርድ ጉዳይ ትልቅ ለእሱ ብቻ የሚያግዝ ሰው እንዳለ መረጃዎች ያረጋግጣሉ። እንዲሁም ገለቴ ባለቤቷን ሙሉ ለሙሉ አምነው ባሌ ህይወቴ ነው ብላ ብዙ ነገር ብትሆንለትም ግለሰቡ ግን ገለቴን ልቧን ለዘመናት እንደሰበረው ምንጮችም ያረጋግጣሉ። ታዲያ ይህንን ተከትሎ ፍትህ ለገለቴ የሚሉ ድምጾችም በስፋት እየተደመጡ ይገኛሉ። የአትሌት ገለቴን ጉዳይ ተከትሎ አትሌቶችን ከጥቃት የሚከላከል ኢንስቲትዩት ሊቋቋም ነው። በርካታ አትሌቶች በዚህ አይነት ጉዳይ ሰለባ ሆነዋል። በተለያዩ ዘግናኝ በሆኑ ግድያዎች የተገደሉ አትሌቶችም የቅርብ ጊዜ ትጉስታዎቻችን ናቸው። ቢቢሲን ጨምሮ ታላላቅ የምዕራቡ ዓለም ሚዲያዎች የምስራቅ አፍሪካ ሴት አትሌቶች ላይ ጥቃትን በተመለከተ በየጊዜው የሚያወጧቸው ዘገባዎች ቁጥራቸው ቀላል የሚባል አይደለም። ዩጋንዳዊቷ አትሌት ርብቃ ቺፕቴጌ በወንድ ጓደኛ በደረሰባት ጥቃት ሕይወቷ ያለፈበት በቅርቡ የአትሌቲክስ ዓለም መነጋገሪያ ሆኖ ነበር። በፓሪስ 2024 ኦሎምፒክ በማራቶን አገሯን የወከለችው የ33 ዓመቷ አትሌትም በእሳት ተቃጥላ እንድትሞት የተደረገችበት በዘግናኝነቱም የሚጠቀስ ነው። ከናውያኑ አትሌቶች ዳማሪ ሽሞትና፣ አግነስ ቲሮፕም በተመሳሳይ ሁኔታ ህይወታቸው እንዲያልፍ የተደረጉ መሆናቸውን በምስራቅ አፍሪካ እንስት አትሌቶች እየተጋፈጡት ያለው መከራን በሚገባ የሚያሳይ ነው። በኢትዮጵያም የጉዳዩ አሳሳቢነት ቀላል የሚባል አይደለም። ከሰሞኑ አትሌት ገለቴ ቡርቃ በባለቤቷ ያጋጠማት ፈተና የዚሁ አካልም ሆኗል። ይህንን ጨምሮ በምስራቅ አፍሪካ በተለያዩ አትሌቶች ላይ የሚደርሱ የተለያዩ ጥቃቶችም በተለይም በሴት አትሌቶች ላይ እየደረሰ ያለውን ገለታ አሳሳቢ ነው ብሏል ኢትዮጵያ አትሌቲክስ ፌዴሬሽን። ጉዳዩ በምስራቅ አፍሪካ እየተባባሰ ነው የሚለው ፌዴሬሽኑ እንዲህ አይነት ጉዳዮች ሲያጋጥሙ በተለየ መልኩ በፍርድ ቤት መታየት አለበትም ብሎ እንደሚያምን አስታውቋል። ሁለተኛው ጉዳይ ደግሞ ፌዴሬሽኑ የአትሌት ገለቴ ቡርቃን ጉዳይ በተመለከተ ለበርካታ ሚዲያዎችም ማብራሪያን ሰጥቷል። ከገለቴ በተጨማሪ ሌሎች የጉዳዩ ሰለባ የሆኑ አትሌቶች እንዳሉም። በዚሁ ማብራሪያ ላይ ከላይ በገለጽንላችሁ መልኩ አስታውቋል። ውድ ተመልካቾቻችን ለሳት የነበሩን መረጃዎቻችን ይመስሉ ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ እስክንገናኝ ድረስ